በዚህ ቪዲዮ እንዴት ሎካል ማኑፋክቸሪንግ ዳታቤዝ ማኔጅመንት ላይ የማኑፋክቸሪንጉን ፕሮፋይል ቢውልድ እንደምናደርግ እናያለን። በቅድሚያ ወደዚህ ሳይድ በመግባት አስቀድመን ሬጅስተር ባደረግነው አካውንት ሎጊን እንላለን። በመቀጠል አስቀድመን ሬጅስተር ባደረግነው አካውንት ኢሜል እና ፓስወርድ እናስገባለን። ከዛም ሎጊን እንላለን። በመቀጠል ፕሮፋይላችንን ቢውልድ ለማድረግ ፕሮፋይል የሚለውን እንጫናለን። ከዛም ካምፓኒ ኢንፎ፣ ሰርቲፊኬት፣ አፕሮቭድ ላይን እና ፕሮዳክት ሊስት እንዲሁም ኤምፕሎይ እና ኤክስፓንሽን ፕላንን ኤዲት እያደረግን እናያለን። ካምፓኒ ኢንፎ ማለት በመጀመሪያ አስቀድመን አካውንቱን ክሬት ስናደርግ ያስገባናቸው ኢንፎርሜሽኖች ናቸው። እዚህ ጋር የተሳሳተ ነገር ካለ ኤዲት የሚለውን በመጫን የምንፈልገውን እናስተካክላለን። የተሳሳተውን እናስተካክላለን። ለምሳሌ ፒኤልሲ ባይሆን ኦነርሺፕ ታይፑ እዚህ ጋ መተን እንቀይራለን። ሁሉንም እናስተካክላለን። በመቀጠል አብዴት እንለዋለን። አብዴት እንደተደረገ የሚያሳይ ሜሴጅ ይመጣልናል። እሱን እንጨርሳለን። ከዛም ሰርቲፊኬት እንገባለን። እዚህ ጋር ሰርቲፊኬሽናችን ላይ ማንዳቶሪ የሆኑትንም ያልሆኑትንም እናስገባለን። ለምሳሌ ማንዳቶሪ የሆነው ጂኤምፒ ነው። ጂኤምፒ ካልተሞላ ወደ ፕሮዳክሽን ላይን እንድንቀጥል አያደርገንም። ስለዚህ ሰርቲፊኬት ላይ መተን አድ ሰርቲፊኬሽን እንለዋለን። ጂኤምፒን ከሆነ መሙላት የፈለግነው ወይንም ማስገባት የፈለግነው ጂኤምፒን እንላለን። ፍቃዱ የተሰጠበት ጊዜ የሚያልፍበት ወይንም ኤክስፓየር የሚያደርግበትን ጊዜ እናስገባለታለን። ከዛም ዶክመንታችንን እዚህ ጋር እናስገባለን። ከዛም አድ ሰርቲፊኬት እንለዋለን። ለክ እዚህ ጋር ጂኤምፒ ገብቷል ይለናል። እዚህ አክሽን በተን ስር ያሉትን ቪው ማድረግ ከፈለግን ምን አይነት ፋይል እንዳስገባን ትክክለኛ ነው ወይ የሚለውን እንዲሁም ፋይላችንን ዳውንሎድ ማድረግ ከፈለግን ዳውንሎድ እናደርጋለን። ኤዲትም ከሆነ ይሄ የጂኤምፒ ፋይል አይደለም ካልን እዚህ ጋር ኤዲት ብለን ስሙን መቀየር እንችላለን ማለት ነው። ይህንን ካስገባን እና እርግጠኛ ከሆነን በኋላ ወደ አፕሮቭድ ፕሮዳክሽን ላይን እንሄዳለን። ፍቃድ የተሰጠንን የፕሮዳክሽን ላይን እዚህ ጋር እናስገባለን ማለት ነው። ልክ እዚህ ጋር አድ ፕሮዳክሽን ላይን ስንል እዚህ ጋር እናስገባለን፣ ፍቃድ የተሰጠንን እየመረጥን ፋይሉን አያይዘን እያስገባን፣ እዚህ ጋር ደግሞ ልክ እንደ ቀድሞ ኤክስፓየር የሚያደርግበትን ጊዜ እናስገባለታለን። እዚ ጋ ካፓሲቲ ንስማለስት ዩኒት የሚለው ይህን ኢንጀክሽን ፕሮዳክሽን ላይን ለማምረት በዚህ አመት ምን ያክል አቅም አለን የሚለው ነው። ምስሌ እንያክል አቅም ቢኖረን እናስገባለታለን። በመቀጠል ሪማርክ ካለን ወይም የምንጽፈው ነገር ካለ እዚጋ እንጽፋለን። ከሌላ ኦፕሽናል ነው አለመጻፍ እንችላለን። እዚ ሴልስ እንላ በጣም ብዙ ቁጥር ከሆነ የጻፍ ነው አንሪያሊስቲክ ከሆነ ራሱ ይነግረናል ቁጥሮችን በመቀነስ ትክክለኛውን እንድናስገባ ያደርገናል። እዚህ ጋር ይሄኛውን ቫሊድ የሚሆንበትን ጊዜ ምን ያክል አቅም እንዳለን በየትኛው ፕሮዳክሽን ላይን እንደሆነ እናስገባለን። ከዚህ በመቀጠል እያንዳንዱን ሌላም ካለ እያንዳንዱን እያስገባን እንሄዳለን ማለት ነው። ፕሮዳክሽን ላይን ስንጨርስ ደግሞ ፕሮዳክት ሊስት፣ እያንዳንዱን ፕሮዳክት ሊስት ፍቃድ የተሰጠንን እያስገባን እንሄዳለን። እዚህ ጋር አድ ፕሮዳክት የምትለዋን እንጫናለን። ስክሮል በማድረግ ወይንም እዚህ ጋር ስሙን በመጻፍ ሰርች በማድረግ የምንፈልገውን ፕሮዳክት ማግኘት እንችላለን። ስለዚህ ይሄኛው ከሆነ እኛ የምናመርተው አመርተው ይሄን እንጫናለን። ፍቃድ የተሰጠን በየትኛው ፓክ ሳይዝ ነው፣ ለእያንዳንዱ ፓክ ሳይዝ ሰርች ማድረግ እንችላለን። ለምሳሌ በኢሜል ከሆነ ኤሜል ስንነካለት፣ ወይንም ሚሊግራም ከሆነ ሚሊግራም ስንነካለት ይመጣል። ለምሳሌ ይሄኛው በሁለቱም ሚሊግራም ማምረት ብንችል እዚህ ጋር ሰርች ያደረግነው ቦታ ላይ መምረጥ እንችላለን ማለት ነው። ሌላም ካለ በአንድ ጊዜ ብዙ መጨመር እንችላለን፣ ወይንም አድ ማድረግ እንችላለን። ይሄን ልክ ስንጨርስ አድ ኒው ሰሌክሽን እንለዋለን። የመረጥናቸውን እዚህ ጋር ያሳየናል በየፓክሳይዙ ማለት ነው። የተሳሳተ ብናገኝ ለምሳሌ ይሄኛው የተሳሳተ ፓክ ሳይዝን የመረጥኩት ወይም መድኃኒቱን ያላምርትም ካልን ካለን አክሽን በተን ስብ እዚጋ ንገባና ኤዲት እንለዋለን። ከዛ የመረጥነውን በዚህኛው ከሆነ ሴፍ ቼንጅ ስንለው ይቀይርልናል ማለት ነው። አይ ጭራሽ ማመርተው መድኃኒት አይደለም የተሳሳተ ነው ካልኩኝ ደግሞ ሲወድ ድሌት እንላለን። ያጠፋልናል ማለት ነው። በዚህ መልክ ፕሮፋይላችንን ቢውልድ እናደርጋለን። አሁን ወደ ዳሽቦርዳችን ብንመለስ የተወሰኑ ቁጥሮችን እናገኛለን። እዚህ ጋ ሁለት ፕሮዳክሽን ላይ እናስገብተናል፣ ፕሮዳክት ደግሞ አንድ ይለናል። ይህኛው አንድ የሚልበት ምክንያት ወደ ፕሮዳክት ሊስት ብንሄድ ተመሳሳይ የሆነ መድኃኒት በተለያየ ፓክ ሳይዝ ስለመረጥን እንደ አንድ ነው የሚቆጥራቸው። የተለየ መድኒት ወይም የምናመርተው የተለየ ሲሆን ዩኒኩን እየመረጠ እዚህ ዳሽቦርዳችን ላይ ያሳየናል ማለት ነው። ከዚህ ቀጥሎ ያሉት ፕሮዳክሽን ፐርፎርማንስ ልክ ፕሮዳክሽን ጋር ሄደን ፕላን በምንሰራበት ጊዜ ኢሹ በምናደርግበት ጊዜ ቁጥሮቹ እዚያ ጋር ያሉት እየተቀያየሩ፣ ቴብሎቹም እዚጋ እየሞሉ ይመጣሉ ማለት ነው።